ከኤርትራ መንግስት ግንኙነት አላችሁ የሚል ወሬ በር የወለደ ውሸት ነው። ጉባኤ ያካሄደው ህወሓት የኤርትራ መንግስት የያዘው የትግራይ መሬት የለም። የኤርትራ ከፍተኛ ባለስልጣን ጉባኤ ያካሄደ ህወሓት ምክትል ሊቀመንበር አማኔል አሰፋ በትግራይ መፈንቅለ መንግስት ተካሂደዋል የሚባለው ፍጹም ውሸት ነው። ህወሓት በጊዜ አስተዳደሩ ያለውን የስልጣን ድርሻ ከማስተካከል የዘለለ አንዳች ወሰደው እርምጃ የለም አሉ። ህዝቡን በተዛባ ወሬ ወደ አላስፈላጊው ዥንብር በማስገባት መሬት ላይ በሌለ ግጭት ውጥረት ውስጥ ማስገባት ኃላፊነት ከሚሰማው ፖለቲከኛ የሚጠበቅ አይደለም ሲሉም ተናግረዋል። ህዝቡ የሚያሰጋ ነገር በሌለበት ሁኔታ ገንዘብ ከባንክ ለማውጣትና አስፔዛ ለመግዛት መሯሯጥ አይገባውም ሲሉ ገልጸዋል። በትግራይ ክልል ባለው ወቅታዊ ሁኔታ ነዋሪዎች ጦርነት ይቀሰቀሳል በሚል በስፋት ከባንክ ገንዘብ እያወጡ አስፔዛን በስፋት እየገዙ ይገኛሉ። አቶ አማኑኤል ህወሓት በፕሪቶሪያ የሰላም ስምምነት መሰረት ለፌዴራሉ መንግስት የሰጠውን እውቅና በማጠናከር በመመካከር መስራቱን ይቀጥላል ያሉ ሲሆን ፓርቲው የሚያሳው የጊዜያዊ አስተዳደር ፕሬዚዳንት ምትክ ከፌዴራል መንግስት በመተማመን አዲስ ፕሬዚዳንት ይመረጣል ሲሉ ተናግረዋል። ሕወሓት የትግራይ ሰራዊት በማያሳምን መንገድ ለመበታተን የሚደረግ ሴራ እንጂ ዲዲአር መተግበርን አይቃወምም ያሉት ምክትል ሊቀመንበሩ ፕሬዚዳንት ነበር ሲሉ የጠሯቸው አቶ ጌታቸው ረዳ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 ነገር እንደሌለ የአካባቢ ነዋሪዎች በመጠየቅ አረጋግጠዋል። የቀድሞ የሐዋሳ ከንቲባ 13 አመት ጽኑ ስርዓት ተፈረደባቸው። የሐዋሳ ከተማ ፍርድ ቤት ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉት የቀድሞ የሐዋሳ ከንቲባ ረዳት ፕሮፌሰር ፀጋይ ቱኬ ላይ 13 አመት ጽኑ ስርዓትና 21 ሺ ብር የገንዘብ ቅጣት ፍርድ ቤት ማሳለፉን ፍርድ ቤቱ የቀድሞ ከንቲባ ካቀረቡት ስምንት የቅጣት ማቅለያዎች አራቱን በመቀበልና አራቱን ውድቅ በማድረግ ነው የ13 አመት ጽኑ ስርዓት የተፈረደባቸው። በዚሁ በሳቸው መዝገብ ተከሳሽ የነበሩት የቀድሞ የሐዋሳ የከተማ ልማትና ኮንስትራክሽን መምሪያ ምክትል ኃላፊ አቶ ታሪኩ ታመነ በ10 ዓመት ጽኑ እስራት እና 41 ሺህ ብር፣ አቶ ታፈሰ ቱናሻ በ8 አመት ከ5 ወር ጽኑ እስራት እና 51 ሺህ ብር፣ እንዲሁም አቶ ሰይፉ ሌሊሴ የተባሉ ግለሰብ እንደዚሁ በ8 አመት ከ5 ወር እና 76 ሺህ ብር የገንዘብ ቅጣት ፍርድ ተላልፎባቸዋል። አዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የአምስተኛ ዙር የመሬት ሊዝ ጨረታ አውጥቷል። ቢሮ በአምስተኛ ዙር ጨረታ የቀረበው መሬት በአረዳ፣ በየካ፣ በአቃቂ ቃሊቲ፣ በአዲስ ከተማ፣ በለሚኩራ በጉለሌ እና በቂርቆስ ክፍለ ከተሞች የሚገኙ ለተለያዩ አገልግሎቶች የተዘጋጁ ቦታዎች እንደሆኑ ተገልጿል። በዚህ ዙር 427 የሚሆኑ ቦታዎች ለጨረታ መቅረባቸው ተጠቁሟል። በተለይ በአቃቂና ነፋስ ስልክ ላፍቶ ክፍለ ከተማ በርከቱ ስፋት ያላቸው ቦታዎች መቅረባቸውን የተነገረው በአምስተኛ ዙር የሊዝ ጨረታ ለመሳተፍ የሚፈልጉ ተጫራቾች ለአንድ የጨረታ ሰነድ የማይመለስ ሁለት ሺ ሶስት መቶ ብር በቴሌብር በመክፈል የጨረታውን ሰነድ እስከ መጋቢት 12 ቀን 2017 ዓም ድረስ መግዛት እንደሚችሉ ተገልጿል። በሌላ በኩል ተጫራቾች ቦታዎች በሚገኙበት ቦታ በመሄድ አጠቃላይ የቦታዎችን ሁኔታ በማየት ዋጋ ማቅረብ አለባቸው ተብሏል። አንድ ተጫራች በአንድ የጨረታ ዙር ከአንድ ቦታ በላይ መጫረት እንደማይችል ተገልጿል። ተጫርቶ ቢገኝ ግን ከጨረታ ውጭ እንደሚሆን ተመልክቷል።